የሰዎች ድብቅ ማንነት እና ድብቅ ችሎታ ቀስ በቀስ ነው የሚወጣው። ዛሬ እንግዲህ ልዑሌ አዲስ ነገር ተነግሮለታል። እሱም ደግሞ ሞዴል እንደሆነ ነው የሰማነው እና ሄሉሻ ሞዴል ነው ብላለች። ጉድ እኮ ነው። ለዛ ነው ለካ እንዲህ ልዑሌ ጄነን ቀብረር ኮራ የሚለው ማለት ነው። እና ለነገሩ ያምርበታል እኮ ማለት ምን ሸበላ ነው ሄሉዬ እንግዲህ ዛሬ በአዲስ ነገር ነው የመጣችሁ። ሰላም፣ እንዴት አመሻችሁ ቤተሰብ? ሰላማችሁ ይብዛ። ይሄን ቪዲዮ እንደተለመደው ስጀምሩ በላይክ በላይክ ጀምሩ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። እኔ አሳድጉኝ፣ ተው ቢያንስ እስኪ ሀያ ሺህ ልግባ። እኔ እኮ ቀነጨርኩላችሁ እህታችሁ። ሰብስክራይብ የለም እየተደረገ አይደለም። ለማንኛውም ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ እንግዲህ ያው በአዲስ ነገር ነው የመጣችሁ። ቻናል ከፍታለታለች ለልዑሌ ማለት ነው። እንዳልክም እንግዲህ በዛ ሄሉ ሻይ ሄሉ ሻይ እያለ ቅምጥልጥል እያደረጋት መጥቷል። የዛሬው አጠራርማ ደግሞ ይለያል ይለያል። እንዳልክሻ እንግዲህ ቅድሚያ ወደ ልዑል ስንሄድ ልዑል እንኳን ደህና መጣህ ወደ ዩቲዩብ እንኳን ተቀላቀልከን ዌልካም ብለናል። ጥሩ ጥሩ ቪዲዮዎችን እየሰራ ዘና ዘና እንደምታደርገን እንዲሁም ደግሞ ቁም ነገር የምንማርበትን ቪዲዮ እንደምታመጣለን ተስፋ እናደርጋለን። መቼም ዩቲዩበሮች እንግዲህ ያው ማለት ፌመስ ዩቲዩበሮች ሰውን ከማቃጠል ውጭ ሌላ ምንም እንትና ይሉ ማለት ነው። ያው ሲፋቀሩ ሲለያዩ እኛ የምንንጨረጨረው እኛ ነው የምንቃጠለው። እና ሄሉ ሻዬ ጎበዝ፣ እንኳንም ከፈትሽለት። እንደውም ቆይቷለኩ እስካሁን ድረስ መከፈት ነበረበት እኮ ቻናል ለሱ ምክንያቱም እነሱ ከተገናኙ ስድስት ወሯ ናቸው። ግን ያው ሰው ስለሮጣ አይቀድምም እና አሁንም ቢሆን እያድጋል ይደርሳል። አሳድጉት፣ ሰብስክራይብ አድርጉት። እንግዲህ ከሄሉሻ ጋር በጣም ብዙ ረጅም ጉዞዎችን እንደሚጓዙ ነው እየተናገረ የነበረው። እና ማለት ነው ያው ዛሬ በወይም በአበባ ሸብረቅርቅ ያለ ነው ይቅርታ ለመጠየቅ አዘጋጅታለታለች። አበባውን እንዴት ለምን አስፈለገ እያላችሁ ስለሆነ ለፍቅር ነው እያላችሁ ስለሆነ ማለት ነው እንዴ ሄሉሻን ታቋታል እንዴ ከዚህ በፊት እኮ ፏፈሽ ማድረግ ትወዳለች። በቃ እንዲህ ማለት እንግዶቿን በእንደዚህ አይነት መልኩ መንከባከብ ደስ ይላታል። እውነት እናትዬ አሁን እንዲን ነው ስታቀመጣጥሎ የነበረ ፏፏ እያደረገች ማለት ነው። እና እንግዲህ በእጁ አልሰጠችውም። አበባ፣ ቀይ አበባ በእጁ ብትሰጠው ኑሮ የፍቅር ምልክት ነው እንላለን። ነገር ግን ይሄ ለቤቱ ድምቀት ነው እኮ። እንግዲህ ወይናቸውንም ኬካቸውንም አብረው ኬካቸውን ግን አብረው መብላታቸው እንዴት ነው? አረ ጉዴ ምንድን ነው ነገሩ? ግን እንግዲህ ልዑላችን ማለት ነው የኛ ሸበላ፣ እኛ ቀብራራ፣ የሄሎ መከታ ያው የሄሉዬ ጓደኛ እንደሆነ መከታ ወንድሟ እንደሆነ ነው የምናውቀው። እና ዛሬ ግን እንዴት ነው ነገሩ? በተለይ ቤተሰብ ካስተቃቀፉ ላይ የሆነ ሰው ከፊቴ ላይ መቶ ድቅን ድቅን ድቅን እያለ ተቸገርኩ። እሱ ምንድነው ታውቁታላችሁ? እንዳልቴ ነው መቼም። በአስተቃቀፍ በኩል እኮ ይህ ትዝታ ጥሎብን የሄደ ከሄሉ ላይ ሄሉና እንዳልኬ ሲገናኙ ድሮ ቪዲዮዋቸውም ያልቀው በመተቃቀፍ ነበር እና እና የዛሬው አስተቃቀፍ ማለት ነው እንዶ እሱ ነው እየታየኝ የነበረው ሲተቃቀፉ ምናምን። አስተቃቀፉ ደግሞ ለየት ያለ ነው እና ይሄትና ወንድም አልመስለኛ ለኩ። እንዴት ነው ነገሩ ልዑላችን? የምር ነው እንዴ? ሄሉ ሻን ከጅሏታል። ወቸው ጉድ! ዘንድሮ ወንዶች ተጫረሱኩ በሄሉ ምክንያት። እንዳልኬን እንግዲህ አይታችሁታል። ሄሉ ሻዬ ማማዬ ነይልኝ፣ በሩ ክፍት ነው፣ እኔ አንችን ለመንከባከብ ዝግጁ ነኝ እያለ እዚህ ጋር ደግሞ እንደዚህ አይነት ቪዲዮ ሳይ፣ አስቡት እንግዲህ የእንዳልኬ ስሜት ማለት ነው። ዘንድሮ እኮ እኛ በሄሉ ምክንያት ማለት ነው እማናዋራው የማንቀባጠረው ነገር የለም። ገና ብዙ እናወራለን። ጭራሽ ሚስት ቢኖረኝ እፈታላት አለው አለ እኮ እንዳልኬ። ደግሞ ይሄ ማኮቼ ት እኮ ነው የሚባለው ምንድን ነው ሚስትን ፈተተች ስልታደርግ ነው እንዴ? ቅድም በሰራሁት ቪዲዮ የእናንተ ምርጫ ማን ነው፣ ከሄሉ ጋር እንዲሆን የምትፈልጉት ሰው ማን ነው ብያችሁ፣ ይገርማችኋል አንድ ሰው ብቻ ነው ለያብስራ እድል ትስጠው ብሎ የጻፈልኝ። ከዛ በስተቀር ግን ብዙዎቻችሁ እንዳልክ እንዳልክ እንዳልክ አላችሁ ማለት ነው። ብዙ ቀንም እያላችሁ ነው። እንዳልክ ሄሉሻን ያከብራታል፣ በጣም ነው ፍቅር የሚሰጣት፣ ይንከባከባታል እያላችሁ ነበርና አዎ በትክክል ይሄን እንኳን እኔም አልክድም። እውነት በጣም ያኔ ፍቅሩን ባይቀበልም እንኳን ላይክ የሆነ ስታዝም ራሱ የሚሰጣት እንክብካቤ በጣም ለየት ያለ ነበር። እንዳገና በትክክል እንግዲህ ሀሳብ ምኞታችሁ ይስመርላችሁ ይስ እኔ ራሱ መኝለታለሁ የድሉ ቢሳተፍና ቢያገኛት እንደገና ደስ ይለኛል። የምሬን ነው የሚያደርጋቸው ነገሮች እውነት ከሆኑ እንግዲህ በምርጫ ከሆነ ማለት ነው እንዳልክ የሚለው ስላሸነፈ ይሳካላችሁ ከማለት ውጭ ሌላ ምንም ልል አልችልም። እና ማለት እንዳልኬ በጸጸት ጎዳና እየተንገበገበ ይገኛል አሁን ላይ ሄሉ ሻዬ። ደግሞ ማለት ነው አሁን ከልዑሌ ጋር አስተቃቀፍሽን አስተካከይ፣ አስተካከይ። እንዴ ልዑሌ ወንድ ነው። ይሄ ልሸነጥ አድርጎት የወንድምነቱን ወደ ፍቅር ቢቀይረው ስሽ ነው ወይስ ልዑሌ ቢያፈቅራት በእርግጠኝነት ሚዲያ ላይ የሚናገር አይመስለኝም። አንደኛ ነገር ሚዲያ ላይ ቢናገር ከሀያብ ስራ ጋር ያጣላት አውቀ ነው። በቃ ራስ ስለምትፈልጋት ተብሎ ያው ስሜ ይጠፋል በሚል ምክንያት ላይ ነግራት ይችላል። ነገር ግን ሄሉ ሻዬ ደግሞ ጠንቀቅ ማለት አለብሽ። አንደኛ ቀለበት እኮ ከእጅ ላይ ነው እና ምንድን ነው ነገሩ ያብስራሁን ቀለበቷ ከእጇ ላይ ያለ፣ እንዴት ነው እኔን አባሮ ካስወጣኝ ልጅ ጋር እንደዚህ የምትሆነው ብሎ በንዴት ግንፍል ብሎ ፍልንት ሊሰራ በጣም ከባድ እኮ ነው። ለማንኛውም ሄሉሻ ያው አንዳንዴ መጥፎ ነገሮች ሊከሰቱ ስለሚችሉ ጥንቃቄ ማድረግ ጥሩ ነው ማለት ነው። ሄሉሻ ከአንደበቷ የምትናገረው ከያብስራ ጋር እንደጨረሰች ነው፣ ግን ቀለበቱ ስላለ ያው ብዙ ሰው ገና ነው አልጨረሱም፣ ስለዚህ እድል ትስጠው እያላችሁ ስለሆነ እንግዲህ ሄሉሻ ይሄ የሄሉሻ ምርጫ ነው። እድል ሰጥተው የሚነጋገሩ ከሆነ ጥሩ ነው አሪፍ ነው ግን እኮ እሱ እኮ እድል አልተከለከለም እድል በተሰጠው ሰዓት እኮ ነገሮችን አላስተካከለም ነው ማለት እርግጥ ያለው ትክክለኛ ነገሩን እየተናገረ ስላልነበረ ነው አሁን ሄሉ ከዚህ ጋር የደረሰችው እና ግን አሁን የአብስራ ደግሞ ንዴት ላይ ነው ማለት ንዴት ላይ ነው በኮሜንቶችን በጣም እየተናደደ ነው አሁን ትናንትና ይወገር የሚል አይነት ነገር ሲናገር ነበረና አያ ግን አንዳንድ ሰው እንዴት ነው እንዴ ሰው ይወገር ይባላል እንዴ የሰው ልጅ እኮ ያጠፋል ማንም ሰው ያጠፋል ማለት ነው ግን ደግሞ ባጠፋው መሰረት ያጠፋውን ነገር በአግባቡ መናገር እንጂ ይወገር ይቀንጠ ሲገደል የሚሉም እኮ አሉ በነገራችን ላይ አይባልም። እንዴ እንደዚህ አይነት የምጽፎ ሰዎች ግን ተው ጥሩ አይደለም እውነት ለእኛ መጻፍና መናገር ቀላል የሆኑ ነገሮች ከሰው ዘንድ ሲደርሱ ልብ ሰባሪ ናቸውና እንደዚህ አይባልም ሶ እኔ ውሸታም ተብዬ መቅረት አልፈልግም እያለ ነው እሱ ልጅ ማለት ነው ከምሬ ነው። የትናንቱን ቪዲዮ በደንብ አዳምጡትና ሄሎ፣ አሁን እኔ አልፈልግም ከአንተ ጋር መቀጠል ስላለችው እንደተዋረደ አይነት ነገር ነው ያሰበው። ቅድም ነግሬያቸዋለሁ። እኔ የተዋርጀ መቅረት የለብኝም እያለ እየተናገረ ነበረ ማለት ከትናንቱ ቪዲዮ ላይ፣ እና እንደልክም ነገር ስለሚገባው፣ ስለዚህ ሄሉ ሻዬ ጠንቀቅ ማለት አለብሽ። ልዑሌም ደግሞ ከጎኑ አትልይ። እንግዲህ ፍቅር የሚኖርብህ ወንድምነት የሚሆን እሱን የምናውቀው ታሪክ የለም ማለት ነው። ነገር ግን ለጊዜው ከጎኗ ስላለ እኔ ደስተኛ ነኝ። የእኛ ሸበላ ልዑሌ፣ ሄሉሻ የአንቺ ምን አለብሽ? አንዴ ሞዴሉን አንዴ መለል ያለውን ቆንዶን ሳብ ሳብ እያጥረቅሽኛን አስጨልይ እንጂ ታይ ታይ ታይ ሄሉሻ ግን